በአምስት መቶ ሺህ የኮብራ መኪና ባለቤት መሆን ትችላላችሁ። የቤት መኪና ጥቅምት 13 ሁለተኛ ወር 2018 ዓ.ም የተለያዩ የመኪናዎችን የዋጋ ዝርዝር ይዘን ቀርበናል። በጥሞና ቪዲዮን ተከታተሉት። ላይክ ላይክና ሼር፣ ሰብስክራይብ እንዳይረሳ፣ አብራችሁ ይቆዩ። አሰላሙ ዓሌይኩም ራህማቱላ ወባረካቱሁ። ሰላም ጤናስጥሌ ክብራትና ክብራን የኢትዮፕ ቻናል ቤተሰቦቼ እነሆን እንደምን አላችሁ? በያላችሁበት ያለም ዳርቻ የአላህ ሰላምና ዝነት በናንተ ላይ ይሁን እያልኩኝ፣ ዛሬ በምስሉ ከላይ የምትመለከቱት ለሽያጭ የቀረበ እንግዲህ የሱዙኪ ምርት ነው። ሱዙኪ የብር ይባላል። ሞዴል 2012 ሲሆን ማርሽ የሚጠቀመ ማንዋል ነው። ቱርቦ የለውም። በጣም ጽድት ያለ መኪና ነው። እንግዲህ የዚህ መኪና ዋጋ ተመጣጣኝ ነው። 2 ፐርሰንት ኮሚሽን ይከፍላሉ። ዋጋው ስንት ነው ካላችሁ፣ በአሁኑ ሰዓት እየተባለ ያለው ይህ መኪና 1 ሚሊዮን 350 የኢትዮጵያ ብር ነው። እንግዲህ መገኛ ስልክ ቁጥር 09 47 77 ልድገምላችሁ፣ ይደውሉ። በመቀጠል እንግዲህ እንደምትመለከቱት ሀይሮፍ መኪና ነው። ሞዴሉ 2012 ሞዴል ነው ማለት ነው። ማርሹ አውቶማቲክ ነው። ኮንዲሽን በጣም ንጹሕ እና ፋብሪካ ቦዲ ነው ማለት ነው። ዋጋው እንግዲህ ባንክ አለበት፣ ካሽ አለበት፣ ሁሉንም ነገር አሳውቃችኋለሁ። ባንክ ይህ መኪና ባንክ ያለበት 1.2 ወይም 1 ሚሊዮን 200 ሺህ፣ ካሽ ለባለቤቱ የምትከፍሉት 1 ሚሊዮን 800 ሺህ ድርድር አለው። መገኛ ስልክ ቁጥር 0911956024 ወይም ዜሮ ዘጠኝ አስራ ሁለት ዘጠና አምስት አስር አስራ ስድስት በማለት በመደወል የዚህ የአይሩፍ መኪና ባለቤት መሆን ትችላላችሁ ማለት ነው። ወደ ቀጣው የምናመራ ይሆናል ላይክና ሼር እንዳይረሳ። በመቀጠል የምትመለከቱት እንግዲህ ኮብራ መኪና ያልኳችሁ ይሄ ነው እንግዲህ የሱዙኪ ቪትራ ይባላል የድሮ ሞዴል ነው። አስራ ዘጠኝ ዘጠና ስምንት ሞዴል ነው። ትራንስሚሽኑ ማኑዋል ነው ትራንስሚሽኑ ማኗል ነው። ለበበሉ ስታንዳርዱ ኢሮፕ ነው። ኮንዲሽኑ ክሊንና ኤክሰለንት መኪና ነው። በጣም ጥራት ያለው መኪና ነው ማለት ነው። ኤሮፕ ስታንዳርድ ነው። የኢሮፕ ምርት ነው። ማኗል ማርሽ ጠቀም፣ 1998 ነው። ዋጋው በአሁኑ ሰዓት 500 ሺህ የኢትዮጵያ ብር እየተባለ ነው። ስልክ ቁጥር 0911410565 ወይም 0944 28 52 አራት በማለት እንግዲህ የዚህ የኮብራ መኪና ባለቤት መሆን ትችላላችሁ ማለት ነው። ሱዙኪ ቪትራ 1998 ሞዴል ይባላል ማለት ነው። ዋጋው 500 ሺህ፣ 2% ኮሚሽን ይኖራል ማለት ነው። ወደ ቀጣው እናመራለን። ከላይ በምስሉ የምትመለከቱት እንግዲህ ለሽያጭ ቀረበ 5L ነው። የ5L እንግዲህ 2004 ሞዴል ነው። ሪል ነው የተረጋገጠ ማለት ነው። ሞተር በጣም ንጹህ ነው። አይፈለግም። ግጭት ግልብጥ የለውም። ፋብሪካ ቦዲ ነው። ማኑዋል ማርሽ ነው። መሰረታዊ ነገሮች በጣም ንጹህ ናቸው። ሰሌዳ ታርጋ ኮድ 3 ኦሮ ከተላላፊ እንግዲህ የዚህ መኪና ፐርፌክት ሞተር እና በዲ ነው ተብሎለታል። ዋጋው 1 ሚሊዮን 500 ሺህ ብር በፍተሻ 2% ኮሚሽን አለ። 0951 12 27 78 በማለት በመደወል የዚህ የ5ኤል ባለቤት መሆን ትችላላችሁ። 1 ሚሊዮን 500 ሺህ በጣም ርካሽ መኪና ነው ማለት ነው። የመጨረሻዋ መኪና እንግዲህ እቺ እንደምትመለከቷት የቲዮታ ስሪት የሆነ ቪትዝ ያሪስ ናት። እንግዲህ ይቺ መኪና በጣም ንጹህ ናት። ቲዮታ የሰራት ሲሆን እንግዲህ ሞዴሏ ቪትዝ ያሪስ 2001 ዓ.ም የተመረተችና ማርሿ ትራንስሚሽኗ ማኑዋል ነው። ኢንጂኗ 1000 ፈረስ ጉልበት ሲሲ አላት ማለት ነው። 1000 ሲሲ ነዳጅ ቤንዚም ነው። ታርጋ ቁጥር ኮድ ሁለት ኤ ዘጠኝ ሺ ቤት ብሎ የሚጀምር እንግዲህ ኮንዲሽኗ በጣም አሪፍ ነው። ጥሩ ሁኔታ ላይ ያለች ናት። መሪ ያልዞረ ነው። ዋጋዋ ምን ያህል ነው? አንድ ሚሊዮን 350 ሺህ የኢትዮጵያ ብር። 2 ፐርሰንት ኮሚሽን ይከፍላሉ። መገኛ ስልክ ቁጥር 09 መገኛ ስልክ ቁጥር 09 84 06 ዘጠና አንድ አምሳ ዘጠኝ በማለት ይደውሉ። ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የዛሬው ቪዲዮ ይሄን ይመስላል አጠር ያለችናት። የሁሌን ቪዲዮ ላይክ እና ሼር እንደዚሁም እስከ መጨረሻው ተከታተሉ። ለወዳጅ ዘመድ ላይክ እና ሼር አርጉልኝ። በቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱሁ።